በዛሬው ዕለት የደቡብ አፍሪካው ተወላጅ የዴኒስን ስለ ሀገሩ ደቡብ አፍሪካ ያቀረበውን ትዝብት ከካሪዝማ መጽሔት ወደ አማርኛ በመመለስ አቀርበዋለሁ። አብራችሁም ቆዩ። ደቡብ አፍሪካ በዚህ አስጨናቂ ጊዜ የሚያስፈልጋት እርቅን ፈጥረው የሚኖሩ እንጂ የዘር ልዩነትን የሚያቀነቅኑ ማህበረሰቦች አይደሉም። እርቅ ምን እንደሚያደርግ አይቻለሁ። እኔና ነጯ ባለቤቴ ሊንዳ እዚህ ላይ ነጮ አስር አፍሪካነር ማለት ነው፣ ነጮች በደቡብ አፍሪካ አፍሪካነርስ ይባላሉ። ብራዘርስ ኢን ዋር ኤንድ ፒስ የተባለው መጽሐፌን በማዘጋጅበት ወቅት ለመጽሐፌ ግብዓት ይሆን ዘንድ ነጮች ወደሚኖሩባት ሊችንበርግ ወደምትባለው የገጠር ከተማ የፖለቲካ መሪውን ፍሬዲ ሄርትዝበርግን ቃለ መጠይቅ ለማድረግ ተጓዝን። ብዛት ያላቸው በአፓርታይድ ዘመን ጠቅላይ ሚኒስተር ሆነው ያገለገሉ ነጮች ከእርሱ ጋር በሳሎን ውስጥ ተቀምጠው ነበር። በከፍተኛ ጥላቻ ወደኛ ዘንድ ትኩር ብለው እያዩ፣ ምን ልትጠይቀው ነው የመጣኸው? ቆራጥ የአፓርታይድ ወይም የዘር ልዩነት አቀንቃኝ ነበር። ምንም የተለወጠ ነገር የለም እያሉ ድምፃቸውን ከፍ አድርገው ተናገሩ። እነርሱ የሚያወሩትን ከቁብ ሳልቆጥር ከእርሱ ጋር የተወሰነ ሰዓት ካጠፋን በኋላ የምሳ እረፍት አደረግን። ምሳ አብረን ድንበላ። ከብሪቲሽ ጋር ባደረጉት ጦርነት የአፍሪካነር ጦር ጀግና ጄኔራል ወደ ነበረው መኖሪያ ቤት፣ አሁን ላይ በስሙ በተሰየመው ጄኔራል ኩስዴ ላሬይ ሬስቶራንት ወሰደን። ከመብላታችን በፊት መጸለይ እችል እንደሆነ ጠየቅኩት። ፈቃደኛ መሆኑን ሲነግረኝ ስለ ምግቡ ብቻ ሳይሆን ለእርሱም ጸለይኩለት። ለእርሱ በምጸልይበት ጊዜ ማልቀስ ጀመረ። ነጭ ያልሆነ ሰው ስለ እርሱ ሲጸልይ በህይወቱ ለመጀመሪያ ጊዜ ሳይሆን አይቀርም። በጣም ልብ የሚነካ ነበር። ሳንነጋገር እውነተኛ እርቅ አደረግን በጸሎታችን እግዚአብሔር ተገኝቶ ነበር ማለት እችላለሁ። ፈጣሪ በደቡብ አፍሪካ አለ። ነገር ግን ሀገሪቱ እጅግ ስር በሰደደ ድህነትና ይህን ተከትሎ በመጣ ስርዓት አልበኝነት በወለደው የወንጀል ድርጊት እየታመሰች ነው። በአፓርታይድ ምክንያት የመጣውን ኢፍታዊነት ለማስተካከል ያለመ የጥቁር ኢኮኖሚን ማጎልበት ወይም ብላክ ኢኮኖሚክ ኢምፓወርመንት የሚባል የመንግስት የኢኮኖሚ ፖሊሲ አለ ዓላማው የሚያስመሰግነው ቢሆንም በተግባራዊነቱ ላይ ግን መንግስት የሚገባውን ያህል አልሰራም። ከፖለቲከኞች ጋር የተቆራኙና አዳዲሶችን የጥቁር ልሂቃን በአብዛኛው ያበለጸገ ሲሆን ድሀ ከሆኑት ጥቁሮች መካከል አብዛኛዎቹ የበለጠ ድሆቹ ነዋል። የወጣቶች ስራ አጥነት ከ45 በመቶ በላይ ደርሷል። ባለፈው የፈረንጆች 2024 ዓመት ከ60 ሚሊዮን ደቡብ አፍሪካውያን 13.2 ሚሊዮን የሚሆኑት በከፋ ድህነት ውስጥ ይኖሩ የነበረ ሲሆን በቀን 2.15 ዶላር ብቻ በማውጣት በችጋር ይኖሩ ነበር። ብዙዎቹ በረሃብ ይሞታሉ። ይህ በእንዲህ እንዳለ ሙስና በጣም ተስፋፍቷል። መንግስትም ችግሩን ከመቅረፍ በዘር ልዩነት ላይ ትኩረት መስጠቱ ምንም የሚጠቅመው ነገር የለም። የእርሻ ቦታዎችን የሚጠብቅ አዲስ ህግ በስራ ላይ ውሏል። የዚህ ህግ ዓላማ በስራ ላይ ያልዋሉ የእርሻ ቦታዎች ወይም ንብረቶች ያለ ካሳ መውረስን የሚፈቅድ ነው። የዚህ ህግ መውጣት በደቡብ አፍሪካ በሚኖሩ ነጮች ወይም አፍሪካነሮች ዘንድ ከፍተኛ የሆነ የመሬት ወረራ ስጋት ይጫረና በዚምባብዌ ነጮች ላይ የደረሰው የመሬት ንጠቃ እኛም ጋር ሊከሰት ይችላል የሚል ስጋትን ፈጥሯል። በእርግጥ የብሪታንያ ቅኝ ግዛት አመራር በአውሮፓውያኑ 1913 ነው ጥቁር ደቡብ አፍሪካውያን የመሬት ባለቤት መሆን አይችሉም የሚል ህግ ያወጣው። ከዚያ ጊዜ ጀምሮ በደቡብ አፍሪካ የመሬት ባለቤትነት ጉዳይ አከራካሪ ሆኖ ቆይቷል። ኔቲቭስ ላንድ አክት የተባለው ህግ በአብዛኛው ለም መሬት በነጮች ዜጎች ተይዞ ጥቁሮች ወዳላደጉና ለእርሻ ወደማይስማሙ ቦታዎች እንዲሄዱ ያስገደደና በአገሪቱ ዜጎች መካከል ከፍተኛ መከፋፈል የፈጠረ ነው። በ2017 መንግስት ያወጣው መረጃ እንደሚጠቁመው 72 በመቶ የሚሆነው የእርሻ መሬት በነጮች ይዞታ ስር ይገኛል። ነጮች የደቡብ አፍሪካን 7.2 በመቶ ያክል ህዝብ ናቸው። የአፓርታይድ ስርዓት በ1994 እንደ አውሮፓ አቆጣጠር ከተወገደ በኋላ መንግስት የመሬት ይዞታ ፖሊሲ ለውጥ እንዲያደርግና በዘር መድልዎ ዘመን የተፈጠሩ ኢፍትሐዊነቶችን እንዲያስተካክል ጥሪ ሲደረግለት ቆይቷል። እኔ ነጭ አይደለሁም፣ ነገር ግን ነጭ ገበሬዎች አም ሀገራቸውን እጅግ በጣም እንደሚወዱ አውቃለሁ። በአሁኑ ሰዓት እንደ ጭራቅ መሳይ የለባቸውም። ሌሎችንም እንደ ጭራቅ እንዲያዩ አልፈቅድም። በተለያየ አካባቢ የሚኖሩ ነጭ ገበሬዎች ያላቸውን የግብርና ልምድ ጥቁር ለሆኑ ገበሬዎች ለማስተላለፍ የሚያደርጉትን ቆንጆ ጅምር አይቻለሁ። ነጮችና ጥቁሮች በጋራ የሚጠቀሙባቸው አብያተ ክርስቲያናት ብዙም የሉም። የአፓርታይድ ስርዓት ጥቁሮችንና ነጮችን ከመከፋፈል ባለፈ ነጭ ያልሆኑትን ህዝቦች በተለያዩ ቡድኖች ከፋፍሏል። ከለርድ የሆኑ ህዝቦች አሉ። ይህ ቃል በዋነኛነት ከሀገሬው ተወላጅ ኪዮ ከሚባሉት ጥቁሮች ጋር የተለያዩ ዘሮች ጋብቻ ፈጽመው የሚወልዳቸው ልጆች መለያ ነው። ብዙ አሜሪካውያን ከማይረዱት ልዩ ሁኔታዎች አንዱ ጥቁር እና ከለርድ ወይም ክልል ሰዎች መካከል ያለውን ሁኔታ ነው። በደቡብ አፍሪካ በነጭ የደች ተሀድሶ ቤተክርስቲያን የተፈጠሩ ቤተ እምነቶች ስለ አፓርታይድ ትክክለኛነት ስነ መለኮታዊ በሆነ አሳፋሪ መንገድ ትንታኔ ያቀረቡ ሲሆን ያ ቤተ እምነት በ1859 ለጥቁር ከለርድ አፍሪካውያን የኔዘርላንድ ተሀድሶ ቤተክርስቲያን ና በደቡብ አፍሪካ የሚገኘውን የደች ሪፎርምድ ሚሽን ቤተክርስቲያን በ1881 ዓመተ ምህረት ለተወላጆቹ ኬሆ ዜሮች መሰረተ እነዚህ ሁለት ቤተ ክርስቲያናት በ1994 ኔልሰን ማንዴላ ወደ ስልጣን መምጣት ተከትሎ ለመዋሃር ተሰባስበው ነበር ነገር ግን አንድ ሳይሆኑ ቀርተዋል። አሁን በመንግስት የጥቁር ኢኮኖሚን ማጎልበትና የቅጥር ፍትሐዊነት ህግ መሰረት ጥቁር አፍሪካውያን በሁሉም የህይወት ዘርፎች ቅድሚያ የሚሰጠው እንክብካቤ ያገኛሉ። በዊልስተን ገጠራማ ከተማ 80 ከመቶ ህዝብ ከለርድ ወይም ክልስ ነው። ነገር ግን የስራ እድሎች በጣም ጥቂት ናቸው። ወደዚች የገጠር ከተማ ጥቁር አፍሪካውያንን አምጥተው አካባቢውን ህዝብ ባገለለ መልኩ እየቀጠሯቸው ነው። ይህም የዘር ውዝግቦች እንዲከሩና በደቡብ አፍሪካ ዲሞክራሲያዊነት ላይ ከፍተኛ ቅሬታ እየፈጠረ ነው። ፕሬዚዳንት ዶናልድ ትራምፕ ደቡብ አፍሪካውያን ነጮች ሊታግሷቸው ስለሚገባቸው ነገሮች የሚያውቁ ይመስላል። በእነርሱ ላይ የደረሰባቸው ነው ስለተባለው አስጠቃቂ ነገር የሰጠው በቂ መረጃ የሌለው አስተያየት በማህበራዊ ሚዲያ ላይ በተለይም በነጮቹ ክበቦች ወይም ማህበራዊ ሚዲያ ተጠቃሚዎች ውስጥ ብዙ ቀልዶችንና ሜሞችን እንዲሰሩ አድርጓል። ትራምፕ ደቡብ አፍሪካ ባወጣቸው አዲስ የመሬት ህግ ምክንያት አሜሪካ ለሀገሪቱ የምትሰጠው የገንዘብ ድጋፍ እንዲቋረጥ የሚያደርግ ፕሬዝዳንታዊ ትእዛዝ ፈርመዋል። ትራምፕ ደቡብ አፍሪካ የነጮችን መሬት እየወረሰች ነው ሲሉ ተችተዋል። የትራምፕ የቅርብ አማካሪ የሆነውና ደቡብ አፍሪካ ውስጥ የተወለደው ቢሊዮነሩ ኤለን መስክም ፕሬዝዳንት ራማፎሳን ለምን ግልጽ የሆነ ዘረኛ የመሬት ባለቤትነት ህግ እንዲኖር ፈለጉ ሲል ጠይቋል። ደቡብ አፍሪካ ውስብስብ ሀገር ነች። የነጭ አርሶአደሮች ከስደት ይልቅ ቀዳሚ ምርጫቸው ሀገራቸውን የሚፈውስ ብሔራዊ እውነተኛ እርቅ እንዲመጣና አድሎ የሚያበቃበት መንገድ እንዲመቻች ነው። አራቱ የኖቤል ተሸላሚዎች ከደቡብ አፍሪካ አለቃ አልበርት ሉትሊ፣ ሊቀ ጳጳስ ዴዝሞን ቱቱ፣ ኔልሰን ማንዴላና ሌላው ቀርቶ የደቡብ አፍሪካ የመጨረሻው ነጭ ፕሬዚዳንት ኤፍ ደብሊው ዲክሌርክ በሕይወታቸው መጨረሻ ላይ ያሳሰቡት በደቡብ አፍሪካ እውነተኛ አንድነትና የዘር መድሎ ለአንድና ለመጨረሻ ጊዜ እንዲወገድ ነው። በደቡብ አፍሪካ ጉዳይ ተጨማሪ መረጃ የምትፈልጉ ከሆነ አስተያየተውን ይጻፉ። ላይክ እና ሰብስክራይብ በማድረግ ይህንን ዝግጅት ይደግፉ። መልካም ጊዜ።